ሰላም ሰላም የኢትዮ አካዳሚ ቤተሰቦች እንዴት ናችሁ? በያላችሁበት ሰላማችሁ ይዛ። በዚህ ቻናል አማርኛ፣ እንግሊዘኛ፣ ሂሳብ እንዲሁም ሌሎች የትምህርት አማራጮች እየሰጠን እንገኛለን ማለት ነው። ቻናላችንም አዲስ ስለሆነ ላይክ፣ ሸር፣ ሳብስክራይብ በማድረግ ቪዲዮውን ይዩት። በኦንላይን መማር የምትፈልጉ ልጆች ካላችሁም ታች ላይ ስልክ አለ፣ በሱ ደውላችሁ መማር ትችላላችሁ ማለት ነው። ትምህርቱን የሚሰጥበት አማራጮች በኢሞ በቴሌግራም በዋትሳፕ እንዲሁም በሌሎች የትምህርት አማራጮች በያላችሁበት ቦታ ሆናችሁ መማር ችላላችሁ ማለት ነው። እንግዲህ በዛሬው ቪዲዮችን አማርኛ በለ ቤተሰብ ቃላትን ምስረታ የሚል ይዤላችሁ መጥቻለሁ። እሱንም አንድ ባንድ አሳያችኋለሁ። ከእኔ ጋር ቆዩ። እንግዲህ ይህንን ቪዲዮ እስከመጨረሹ ድረስ በደንብ አድርጋችሁ እናንተዩት በደንብ አድርጋችሁ ካያችሁት እናንተ በቶሎ መለወጥ ትችላላችሁ ማለት ነው። መጻፍ ማይችል ካለን በቶሎ መጻፍ ይችላል ማለት ነው። ማንበብ ማይችል ካለ በቶሎ ማንበብ ይችላል ማለት ነው። እንግዲህ በዛሬው ቪዲዮአችን ከለስከለው ያሉትን አንድ በአንድ ቆጥርላችኋለሁ። ከዚያ በነዚህ ደግሞ ቃላት መሰረትላችኋለሁ ማለት ነው። እናንተ ከኔ ጋር ቆዩ። ለ ለ ሉ ከታች ወደ ላይ ቆጥርላችኋለሁ ማለት ነው። ሎ ሎ ማለት ነው። እንግዲህ በነዚህ በሰባቱም ድምጽ እያንዳንዳቸው ሶስት ሶስት ቃላትን መስርቸላቸዋለሁ ማለት ነው። አሁን በመጀመሪያ በመጀመሪያዋ ድምጽ በለ እናያለን ማለት ነው። እንግዲህ ለማለት ደግሞ ይችኛዋ ናት ማለት ነው። እንግዲህ በለ የተመሰረቱት ቃላቶች ደግሞ እነዚህኞቹ ናቸው ማለት ነው። እነዚህንም አንድ ባንድ እናያቸዋለን ማለት ነው። ለ ማ ለማ ይላል ማለት ነው። እንግዲህ እዚህ ጋር ለ የለቤተሰብ የመጀመሪያው ናት ወይም ደግሞ ይችኛው ናት ማለት ነው። ማ የመቤተሰብ የአራተኛው አናት ማለት ነው። ስለዚህ ለማ የሚል ቃል መስርተውልናል ማለት ነው። ቀጣይ ደግሞ ለ ም ን ለምን ይላል ማለት ነው። እንግዲህ እዚህ ጋር ለ የለቤተሰብ የመጀመሪያው አናት፣ ም የመቤተሰብ የስንተኛው አናት? የስድስተኛው አናት ማለት ነው። ን የነቤተሰብ የስድስተኛው አናት። ስለዚህ በአንድ ላይ ለምን የሚል ቃል መስረታውልናል ማለት ነው። ቀጣይ ደግሞ ለውጥ ለውጥ ይላል ማለት ነው። እንግዲህ እዚህ ጋር የምታዩት ለ የለቤተሰብ የመጀመሪያው ናት፣ ው የወቤተሰብ የስድስተኛው ናት፣ ጥ የጠቤተሰብ የስድስተኛው ናት ማለት ነው። ስለዚህ በአንድ ላይ ለውጥ የሚል ቃል መስርተው ልናል ማለት ነው። እንግዲህ እዚህ ጋር የምታያቸው እነዚህ በለ ወይም ደግሞ በመጀመሪያዋ ፊደል የተመሰረቱት ቃላቶች ናቸው ማለት ነው። ቀጣይ ደግሞ ወደ ሁለተኛዋ ድምጽ ወይም ደግሞ ወደ ሉ እንሄዳለን ማለት ነው። ሉ ማለት ደግሞ ይችኛዋ ናት ማለት ነው። እንግዲህ በዚች የተመሰረቱት ቃላቶች ደግሞ የትኞቹ ናቸው? እነዚህኞቹ ናቸው ማለት ነው። እንግዲህ እነዚህንም አንድ አንድ እናያቸዋለን ማለት ነው። ሉ፣ ል፣ ሉ ሊላል ማለት ነው። እንግዲህ እዚህ ጋር የምታዩት ሉ የለቤተሰብ የሁለተኛዋ ናት፣ ል የለቤተሰብ የስድስተኛዋ ናት ማለት ነው። እንግዲህ እዚህ ጋር ሁሎችም የለ ቤተሰቦች ናቸው ማለት ነው። ስለዚህ በአንድ ላይ ሉሪ የሚል ቃል መስርተውልናል ማለት ነው። ቀጣይ ደግሞ ሉ ላ ሉላ ይላል ማለት ነው። እንግዲህ እዚህ ጋር ደግሞ ሉ የለቤተሰብ የሁለተኛው ዓነት ብለናል። ላ የለቤተሰብ የአራተኛ ዓነት። እንግዲህ እዚህ ጋር በተመሳሳይ የለ ቤተሰቦች ናቸው ማለት ነው። ስለዚህ በአንድ ላይ ሉላ የሚል ቃል መስርተውልናል ማለት ነው። ቀጣይ ደግሞ ሉ ሊ ት ሉሊት ይላል ማለት ነው። እንግዲህ ሉ የለቤተሰብ የሁለተኛዋ አናት ሊ የለቤተሰብ የሶስተኛዋ ናት ት የተቤተሰብ የስድስተኛዋ አናት ማለት ነው። ስለዚህ በአንድ ላይ ሉሊት የሚል ቃል መስርተውልናል ማለት ነው። እንግዲህ እዚጋ የምታያቸው በሉ ወይም ደግሞ በሁለተኛዋ ድምፅ የተመሰረቱት ቃላቶች ናቸው ማለት ነው። ቀጣይ ደግሞ በሊ ወይም ደግሞ በሶስተኛዋ ድምጽ እንመሰርታለን ማለት ነው። ሊ ወይም ደግሞ ሶስተኛዋ ድምጽ ማለት ደግሞ ይችኛዋ ናት ማለት ነው። እንግዲህ በዚች የተመሰረቱት ቃላቶች ደግሞ እነዚህ እኞቹ ናቸው ማለት ነው። እንግዲህ እነዚህንም እንያቸው እስኪ ሊ ትር ሊ ትር ይላል ማለት ነው። እንግዲህ እዚህ ጋር ሊ የለቤተሰብ የሶስተኛዋ ናት ወይም ደግሞ ይችናት ማለት ነው። ት የተቤተሰብ የስድስተኛዋ ናት። ር የለ ቤተሰብ የስድስተኛዋ ናት። በአንድ ላይ ሊትር የሚል ቃል መስርተውልናል ማለት ነው። እንግዲህ ቀጣይ ደግሞ ኤሊ ኤሊ ይላል ማለት ነው። እንግዲህ እዚህ ጋር የምታዩት ደግሞ ኤ የአቤተሰብ የአምስተኛዋ ናት። ሊ የለ ቤተሰብ የሶስተኛዋ ናት ወይም ደግሞ ይችኛዋ ናት ማለት ነው። ስለዚህ በአንድ ላይ ኤሊ የሚል ቃል መስርተውልናል ማለት ነው። ቀጣይ ደግሞ ፖ ሊስ ፖሊሲ ይላል ማለት ነው። እንግዲህ እዚህ ጋር ፖ የቤተሰብ የሰባተኛዋ ናት፣ ሊ የለቤተሰብ የሶስተኛዋ ናት ወይም ደግሞ የችኛዋ ናት ማለት ነው። ስ ደግሞ የሰ ቤተሰብ የስድስተኛዋ ናት ማለት ነው። ስለዚህ ባንድ ላይ ፖሊሲ የሚል ቃል መስርተውልናል ማለት ነው። እንግዲህ እዚህ ጋር የምታዩቸው በሊ ወይም ደግሞ በሶስተኛዋ ድምጽ የተመሰረቱት ናቸው ማለት ነው። እንግዲህ ቀጣይ ደግሞ ላን ወይም ደግሞ አራተኛዋን ድምጽ እናያታለን ማለት ነው። እንግዲህ አራተኛዋ ድምጽ ወይም ለማለት ደግሞ ይችኛዋ ናት ማለት ነው። እንግዲህ በላይ የተመሰረቱት ቃላቶች ደግሞ እነዚህኞቹ ናቸው። ስለዚህ እነዚህን ደግሞ እናያቸዋለን ማለት ነው። ላ ይ ላ ይላል ማለት ነው። እንግዲህ እዚህ ጋር ላይ የለቤተሰብ የአራተኛዋ ናት ወይም ደግሞ ይችኛዋ ናት ማለት ነው። ይሄ የቤተሰብ የስድስተኛዋ ናት። ስለዚህ በአንድ ላይ ላይ የሚል ቃል መስርተውልናል ማለት ነው። ቀጣይ ደግሞ ላከ፣ ላከ ይላል ማለት ነው። ላ ለቤተሰብ የአራተኛዋ ናት የከ ቤተሰብ የመጀመሪያው አናት ማለት ነው። ስለዚህ ባንድ ላይ ላከ የሚል ቃል መስርተውልናል ማለት ነው። ቀጣይ ደግሞ ላም ላም ይላል ማለት ነው። እንግዲህ እዚህ ጋር ደግሞ ላ የለቤተሰብ የአራተኛው አናት ም የመቤተሰብ የስድስተኛው አናት ማለት ነው። ስለዚህ ባንድ ላይ ላም የሚል ቃል መስርተውልናል ማለት ነው። ስለዚህ እነዚህ በማን የተመሰረቱት ናቸው? በላ ወይም ደግሞ በአራተኛዋ ድምጽ የተመሰረቱ ናቸው ማለት ነው። እንግዲህ ቀጣይ ደግሞ ሌን ወይም ደግሞ አምስተኛዋን ድምጽ እናያታለን ማለት ነው እንግዲህ ሌ ማለት ደግሞ የትኛዋ ናት የችኛዋ ናት ማለት ነው እንግዲህ በሌ የተመሰረቱት ቃላቶች ደግሞ እነዚህኞቹ ናቸው እንግዲህ እነዚህንም እስቲ እናያቸው ሌ ባ ሌ ባ ይላል ማለት ነው እንግዲህ ሌ የለ ቤተሰብ የስንተኛዋ ናት የአምስተኛዋ ናት ማለት ነው ባ በቤተሰብ ሰብ የአራተኛዋ ናት ስለዚህ ባንድ ላይ ሌባ የሚል ቃል መስርተው መስርተውልናል ማለት ነው ቀጣይ ደግሞ ሌላ ሌላ ይላል ማለት ነው። እንግዲህ እዚህ ጋር ደግሞ የምታዩት ሁሎችም የለ ቤተሰቦች ናቸው ማለት ነው። ስለዚህ ሌ የለ ቤተሰብ የአምስተኛዋ ናት፣ ላ የለ ቤተሰብ የአራተኛዋ ናት ማለት ነው። ስለዚህ ባንድ ላይ ሌላ የሚል ቃል መስርተውልናል ማለት ነው። ቀጤ ደግሞ ሌ ሊት ሌሊት ይላል ማለት ነው። እንግዲህ እዚህ ጋር የምታዩት ሌ የለ ቤተሰብ የአምስተኛዋ ናት ማለት ነው። ሊ የለ ቤተሰብ የሶስተኛዋ ናት፣ ት የተ ቤተሰብ የስድስተኛዋ ናት ማለት ነው። እንግዲህ እዚህጋ ሌሊት የሚል ቃል መስርተውልናል ማለት ነው። እንግዲህ እነዚህ በሌ ወይም ደግሞ በአምስተኛዋ ድምፅ የተመሰረቱት ቃላቶች ናቸው ማለት ነው። እንግዲህ በሌ እነዚህን ካየነ በል እናያለን ማለት ነው። ል ወይም ደግሞ የስድስተኛዋ ፊደል ማለት ደግሞ ይችኛዋ ናት ማለት ነው። እንግዲህ በዚህ የተመሰረቱት ቃላቶች ደግሞ እነዚህኞቹ ናቸው ማለት ነው። እስኪ እነዚህንም የምናያቸው ል ዩ ልዩ ይላል ማለት ነው እንግዲህ እዚህ ጋር ል የለ ቤተሰብ የስድስተኛው አናት ብለናል፣ ወይም ደግሞ ይችኛው ናት ማለት ነው። ዩ የቤተሰብ የሁለተኛው ናት ስለዚህ ባንድ ላይ ልዩ የሚል ቃል መስርተውልናል ማለት ነው። ቀጣይ ደግሞ ል ጅ ልጅ ይላል ማለት ነው እንግዲህ እዚህ ጋር የምታዩት ል የለ ቤተሰብ የስድስተኛው አናት ማለት ነው። ጅ የጀ ቤተሰብ የስድስተኛ አናት እንግዲህ ሁሎችም የስድስተኛ የስድስተኛ ድምጾች ናቸው ማለት ነው እንግዲህ እዚህ ጋር ያሉት። ስለዚህ ባንድ ላይ ልጅ የሚል ቃል መስርተው ልናል ማለት ነው። ቀጣይ ደግሞ ልማት ልማት ይላል ማለት ነው። እንግዲህ እዚህ ጋር የምታዩት ል የለቤተሰብ የስድስተኛዋ ናት። ማ የመቤተሰብ የአራተኛዋ ናት። ት የተቤተሰብ የስድስተኛዋ ናት። ስለዚህ ባንድ ላይ ልማት የሚል ቃል መስርተው ልናል ማለት ነው። ስለዚህ አሁን እዚህ ጋር ያሉት በስንተኛዋ ድምጽ የተመሰረቱ ናቸው? በስድስተኛው ወይም ደግሞ በልበዚችኛዋ የተመሰረቱ ናቸው ማለት ነው። እንግዲህ እነዚህን ደግሞ ካየነ ወደ ቀጣዩ እንሄድ። ቀጣይ ደግሞ ወደ ሎ እንሄዳለን፣ ወይም ደግሞ ወደ ሰባተኛዋ ድምጽ ማለት ነው። ሰባተኛዋ ድምጽ ወይም ደግሞ ሎ ማለት ይችኛዋ ናት ማለት ነው። እንግዲህ በዚችኛዋ የተመሰረቱት ቃላቶች ደግሞ እነዚህኞቹ ናቸው። እንግዲህ እነዚህንም እናያቸው። ሎሚ ሎሚ ይላል ማለት ነው። እንግዲህ ሎ የለቤተሰብ የሰባተኛዋ ናት፣ ሚ የመቤተሰብ የሁለተኛዋ ናት ማለት ነው። ስለዚህ በአንድ ላይ ሎሚ የሚል ቃል መስርተውልናል ማለት ነው። ቀጣይ ደግሞ ው ሎ ው ሎ ይላል ማለት ነው። እንግዲህ እዚህ ጋር ው የቤተሰብ የስድስተኛዋ ናት፣ ሎ የለቤተሰብ የሰባተኛዋ ናት ወይም ደግሞ ይቺኛዋ ናት ማለት ነው። ስለዚህ በአንድ ላይ ውሎ የሚል ቃል መስር ተውልናል ማለት ነው። ቀጣይ ደግሞ ኪሎ ኪሎ ይላል ማለት ነው። እንግዲህ ኪ ከቤተሰብ የሶስተኛዋ ናት ሎ የለቤተሰብ የሰባተኛዋ ናት ወይም ደግሞ ይችኛዋ ናት ማለት ነው። እንግዲህ በአንድ ላይ ኪሎ የሚል ቃል መስር ተውልናል ማለት ነው። እንግዲህ በሎ ወይም ደግሞ በሰባተኛዋ ድምጽ ደግሞ እነዚህን የመሰሉ ፊደላት ቃላቶች አይተናል ማለት ነው። እንግዲህ በዛሬው ቪዲዮችን እንዳጠቃላይ ከለስ ከሎ ባሉት በእነዚህ በሰባቱም ድምጽ እያንዳንዳቸው የሆነ ቃላት መስርተን አይተናል ማለት ነው። በቀጣይ ቪዲዮ እስከምንገናኝ ድረስ በያላችሁበት ሰላም ቆዩልኝ።